ሳፈላልገው የነበረው ወንድሜ አግኝቼዋለሁ። በጣም ነው ደስ የሚለኝ። እንኳን ደስ አላችሁ፣ እህቴም፣ ቤተሰቦቼም እህቶቼም። በጣም ነው ደስ ያለኝ። በጣም ደስ የሚል ስሜት ነው የሚሰማኝ። ምክንያቱም እሱን ሳፈላልገው ብዙ ጊዜ ቆይቻለሁ። እነዚህም እንዳልኩሽም በሶሻል ሚዲያውም በንትንም ለማናገር ነው ቅር ያለው። የት ነው ማገኘው የሚለው ያንን ሁላ ነገር እያደረግኩ

እያፈላለኩ ነበር። በጣም ቤተሰቦቼ ነግረውኝ ነበር ወንድም እንዳለኝ እና ከስንት ጊዜ በኋላ ይሄው ዛሬ አገኘሁ። በጣም ደስ ብሎኛል። ሰላም፣ ሰላም ውድ ነው የተከበራችሁ የኛ ውድ ቤተሰቦች የኛ እንቁ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ፣ አልሀምዱሊላህ አለሁላችሁ። ዛሬ እንግዲህ ማለት ባለፈው የተፈጠረውን ነገር ታውቃላችሁ እና በዛ መሀል ሆኜ ነገራቶችን ማለት እርግጠኛ ሆኜ ለማውራት አልፈለኩኝም እና የነበርንበት ችግር ነበር። እሱን ካለፈ በኋላ ይሄን ነገር እናገራለሁ፣ አሳውቃለሁ ብዬ ነበር ያሰብኩት ግን ከዛ በልጦ ስላልታየኝ ነበረ እኔ እንደቁም ነገር አልወሰድኩትኝ ነበር የምር። ምክንያቱም አንዳንዴ ስልክ ይደወልልኝና እንደዚህ እንደዚህ እንደዚህ ምናምን ባል ነበረ ሙባረክ ምናምን ስለመባል እርግጠኛ አነበርኩም እርግጠኛ ደግሞ ለመሆን ጊዜያቶቹ አልፈቀዱልኝም ነበርና፣ አሁን ግን ከዛ ችግር ስንወጣ የወንድሜን ጉዳይ ስንፈታው ከሙቢ ከሙቢ ጋ ከሁላችንም ጋር ከናንተም ጋር ነገራቶችን ስንፈታው። ይህንን ነገር እንደ ቁም ነገር መውሰድ ጀመርኩኝ። ምክንያቱም በጣም ስልክ እየተደወለልኝ ነበረ። እንደዚህ እንደዚህ ነው ሪል የሆነ ነገር እንደሆነ ስለሆነ የተነገረኝ እኔ ራሴ ግራ ገብቶኝ ነበር። ምክንያቱም እኔ ስለ እንደዚህ አይነት ነገር ሰምቼ አላውቅም ነበረ። አንዳንዴ ሙባረክ ይነግረኝ ነበረ፣ ግን እርግጠኛ አልነበርኩኝም ስለዛ ነገር እሱም እርግጠኛ ይሁን አይሁን ማውቀው ነገር የለም፣ ብቻ የምጠይቀው ነገር ይሆናልና የሆነ ሰዓት ላይ ማለት ከወንድሜ ጋ እየተፈጠረ በነበረበት ሰዓት ላይ ስልክ ተደውሎልኝ ነበር። ብዙ ጊዜ ይደወልልኝ ነበረ ግን አንዳንድ ሰዎች ይሆናሉ ብዬ በማሰብ ብዙ ጊዜ አላነሳም ነበር። ና ተደውሎልኝ የሙባረክ ወንድም ነኝ ምናምን ነገር አለኝ ማለት ነው። ልጁ እርግጠኛ አይደለሁም፣ ምክንያቱም ቲክቶክ ላይ፣ ዩቲዩብ ላይ ምናምን ከኔም ጋ ያየው ስለነበረ ልጁ አንቺ ትቀርቢኛለሽ ብዬ ስልክሽን አፈላልጌ በጣም በጣም በጣም በጣም ፈልጌሽ ነበረ ምናምን ነገር ስላለኝ የሆነ እርግጠኛ ነበርኩኝ፣ ምክንያቱም በነበረው ነገር ሊያወራኝ ይሆናል ብዬ ስላሰብኩኝ እርግጠኛ ነበርኩም። እና ላውራሽ እፈልጋለሁኝ በሙባረክ ጉዳይ ምናምን ብሎ ብሎኝ ስለነበረ በጣም ስላስጨነቀኝ ነው ይሄ ነገርና ወደ እናንተ ማምጣት የፈለኩትኝ ስላስ ስላስጨነቀኝ ነው። ሙባረክም ይሄ ስለዚህ ነገር ሚያቅ አይመስለኝም፣ ምክንያቱም እኔ ጋ ብቻ ነው ልጁ እንደደወለ ነገረኝ እና። በጣም ነው የሚገርሙ። ማለት ምን ማለት እንዳለብኝ አላቅም፣ ምክንያቱም እኔ ምንም የማውቀው ነገር የለም። ከናንተ እኩል ነው ማየው። አንዳንድ ነገራቶች ነገራቶችን ነግሮኛል ማለት እንደዚህ እንደዚህ ነው ምናምን ብሎኛል። ግን ሙባረክ በዚህ ጉዳይ ላይ እኔ ሲያወራ ሰምቼ አላቅም። ማለት ስላላስታወስኩም ሊሆን ይችላል። ግን ነግሮኝ አያቅም ለኔ ካለን ቀረቤታ አንጻር ለና ወንዴ ምናምን የነገራቸው አይመስለኝም። ቢነግራቸው ኖሮ ቢያንስ እኔም የመስማት እድሌ ከፍተኛ ይሆን ነበር ብዬ ስለማስብ የነገራቸው ምናምን አይመስለኝም። ግን ልጁ እኔ ጋር ደውሎ እንደዚህ እንደዚህ ነው ላገኝሽ እፈልጋለሁ ከሙባረክ ጋር ከቻልሽ እንድታገናኝ ፈልጋለሁ ምናምን ብሎኛል። በመልክም በቃ እንመሳሰል እንመሳሰላለን ምናምን ነገር ብሎኛል ግን ልጁ ሲያወራኝ ለብዙ ጊዜ እንደፈለገው ስልኩንም እያፈላለገ እንደነበረ ብቻ በጣም ብዙ ጊዜ እያፈላለገው እንደነበር በዩትዩበሮችንም ለማውራት እንደሞከረ ምናምን ነገር ነበር የነገረኝ። የእነሱን ቁጥር ስላላገኘ የእነሱን ቁጥር አላገኘም ነበር እና ለእኔ እንደደወለልኝ ነው እኔ ማውቀው። መጀመሪያ ላይ ለአንቺን የደወልኩልሽ ነው ያለኝ። የእኔ ግራ ገብቶኛል የምር ልጁን በአካል ሳገኘው ደግሞ ሙቢን የመሰለኝ ራሱን የመሰለኝ ደስ ብሎኝ ነበር። እንደው መጀመሪያ ላይ እሱ መስሎኝ በጣም ደስ ብሎኝ ነበር፣ ግን ብቻ ምን ማለት እንዳለብኝ አላውቅም። በጣም ነው የደነገጥኩት። ወላሂ የምሬ ነው ያገኘው እሱን። በጣም ነው የደነገጥኩት። ሙባረክን ራሱን የመሰለኝ ምክንያቱም በቃ መልካቸው፣ ጢማቸው አቋማቸው ነው፣ በጣም ነው የሚመሳሰለው። ምን በምል አላውቅም። ጸጉራቸው ኢቭን በጣም ነው የሚመሳሰሉት። በቃ በብዙ ነገር በጣም ነው የሚመሳሰሉት። ሳገኘው ማለት አስጨነቀኝ፣ ላገኘው ፈልጋለሁኝ ብሎ ስላስጨነቀኝ ምንም ነገር ማድረግ አልቻልኩኝም። እምቢ ማለት ከበደኝ። በቃ ያለውን ነገር ምናምን ስለ ስለነገረኝ እምቢ ማለት ከበደኝ እና አውርቾ ነበረ ምናምን እዛ ተቀጣጥረን እንደዚህ እንደዚህ ምናምን ነገር ብሎኝ በአካል አግኝቼው በአካል ሳገኘው እንደው ሙባረክ ነው በቃ ራሱ ሙባረክ ነው ነው ብዬ አስብኩት። ስንመለያየት ነው እንጂ ሙባረክ ራሱ ነው ብዬ የሚያመንኩትኝ ራሴ ማለት ነው። እኔ እኔ እኔ እንኳን በደንብ ነው ሙቢ ማቀው በጣም ነው ማቀው፣ ግን ሙቢ ነው የመሰለኝ ልጁ። በጣም ነው መልካቸው የሚመሳሰለው አወራራቸው ድምጻቸው ብቻ ትንሽ እንትን ይላል እንጂ ራሳቸውን ነው የሚመስለውና ደንግጬ ለማንም ምንም ነገር አላልኩኝም ልጁን ሁሉ በስርዓት ማውራት አልቻልኩኝም ነበረ እና መጀመሪያ ላይ ነገርኩት ለማን ነው ለወንዴ ዘሌ እዚህ ስለሌለ ለወንዴ ነው ነገርኩት ወንዴ ራሱን መሳት ብቻ ነበር የቀረው በቃ በጣም ደንግጠናል ቤተሰብ ምክንያቱም ማንም ምንም ነገር ያየው ነገር ስለሌለ ሁሉም ዩቲዩበሮች ቢያዩት ሙባረክ ነው ብሎ እንደሚያስቡ ነው፣ እኔ ማቀው ማስበው ማለት ነው። የሁሉም ሪያክሽን ማየት እፈልጋለሁ። በተለይ ደግሞ ቤተሰብ የማንንም ማየት አይደለም የምፈልገው፣ እኔ የተሰማኝን ስሜት ለሙባረክ ቢያየው ማለት የሙባረክ ሪያክሽን ደግሞ ከመጠን በላይ ነው ማየት የምፈልገው እና ማሚዬ ማሚዬ ምን ልም ልትል እንደምችል የሙቪ ማዘር ምን ልትል እንደምችል አላቅም። እኔ እንደዚህ ከደነገጥኩኝ፣ ቺስ አረብ ስሚላ ወላይ በጣም ነው የደነገጥኩትኝ። ይገራል፣ በጣም ነው የሚመሳሰሉት። ምን ማውራት እንዳለብኝ ራሱ አላቅም። እናንተ እንድታቁዝና አይታችሁን እንድትወስኑ ብቻ ስለምፈልግ ነው የመጣሁትኝ። እና አሰብኩትኝ በቃ ምንም ማድረግ አልችልም ቤተሰብ መተዋል እንደና ሙቢ ጠቃላችሁ ምን ለና ውድ ቤተሰቦች፣ ዛሬ ማርያምን በጣም ደስ ብሎኛል። ሁለተኛ ወንድማ ወንድም አግኝቻለሁ እና ዛሬ በጣም ደስ የሚለዩ ቀን ነው ለሙቪም ለእኛም። ሙቪም ይህን ሰርፕራይዝ ሲያይ ምን እንደሚል መስማት እፈልጋለሁ። እና ውድ ቤተሰቦች እና በጣም በጣም ነው። በተለይ ደግሞ ሳገኘው፣ እንዴ ሙቪ እንዴ ያናገርኩትና ህይወት ደስ ይላል። ይሄ ጎኗን ሲታይ በተለይ ደግሞ እንዴት ነው እንደዚህ አይነት መመሳሰል? ከዛ ታሪኩን ደግሞ ሲነግረኝ በጣም ነበር የተገረምኩት። ሙቪ ለካ ወንድም አለው እኔም እኮ ነው ወይስ፣ በጣም የተገረምኩበት ነገር ነውና ሚያቀ ከሆነም እኔ እንጃ አላውቅም። አይነት ታሪክ ማለት ሙቢ ነገር ማንም ሰው የእሱ ወንድም እንደሆነ እና አይቶ ሞስት በቃ ቶሎ በል የሙቢ ወንድም ባይዘ በጣም የምወደው ሰው ነው በጣም አከብረው ሰው ወንድሙ ከሆንክ ልንገረብ ይላል። በጣም ገርሞኛል እኔ እውነቱን ለመናገር ምክንያቱም እንደዚህ ትመሳሰላላችሁ ብዬ እኔ አልጠብቅም ነበረ እና እንዴት ግን ወደዚህ ሀገር ልትመጣልሽ ወደ ቡታጅራ እንዴ ልትመጣሽልክ ያው ሙቤን አይዋሉ ሶሻል ሚዲያ ላይ ዩቲዩብ ላይም ቲክቶክ ላይም እና ደግሞ እኔ ፋሚሊ ወንድም አለ የሚባል ጭምጭምታ ስለነገረኝ መጀመሪያ በቃ እሱን ሳየው ቶታሊ እሱ እንደሆነ በጣም ነው የምትመሳሰሉት። እኔ እራሱ ደንግጫለሁ፣ እኛ ለምናገር ከዛ በዛ መከታተለዋለሁ፣ አየዋለሁ። ከዛ በጣም አፈላልጌው ነው እላ ያገኘሁት ማለት ነው ብታጀራ እንደሆነ ምናምን ቼክ አዲስ አበባ ነው የሚኖረው፣ ግን አሁን እንዳጋጣሚ ሆኖ ነው ወደ ቡታጀራ እየመጣ ነው እና እንዳጋጣሚ ሆኖ ነው ወደ ቡታጀራ የመጣ ነው። እና አንዳንድ አንድ ነገሮች እንትን ለማለት ማለት በሌላ ሰው ለማግኘት አልሞከርክም? እኔ ነው ቀጥታ የደወልክልኝ ወይ? አይ አይደለም፣ በሌሎች ጓደኞችም እንትን ለማዋራት ሞክሬ ነበረ። ከዛ ግን አይመልሱ እንዳጋጣሚ ነው ይህ ፈጣሪ ስለወደደው እና እነሱ እንዲገናኙ ምክንያት ስላደረገኝ እንጂ ወይኔ፣ በጣም ነው ግራ ይገባኝ እና ግን ስለአወራኝ ደስ ብሎኛል። እኔ ማለት እኔ ቀድሜ ስለሰማሁኝም በጣም ደስ ብሎኛል። ግራ ገብቶኛል። እኔ ራሱም ማለት ምክንያቱም ትመሳሰላላችሁ። ይሄ ብቻ ነው ማለት ቤተሰብ እንትን ስላለ ነው በቤተሰብ ምንድን ነው ቤተሰቦችህ ለአንተ ምንድን ነበር እያሉ ያሉ ወንድም አለህ ነው? ወንድም አለህ ይሉኝ ነበረ። ይሄ ደግሞ ሆኗል እንደምታየው። ማለት እርግጠኛ ነው ወንድሜ ነው ብለህ ልትወስንበት የቻልከው ነገር አለ አዎ፣ አታይም ትመሳሰላላችሁ እኮ እ ግራ የገባኝ መልክ ስቴፖች ካሉት ወይ ቼክ እናደርጋለን። መመርመር አለ በቤተሰብ ዛሬው። ማለት በመልክ ትመሳሰላላችሁ፣ ብዙ ነገር ያመሳሰላችኋል፣ ግን ቤተሰብ ብቻ እንደዚያ ስላለ እኔ በጣም ግራ ገባኝ ያለኝ እንደዚያ ተብዬ ያለው እና ባገኘው ደስ የሚለኝ ነበረ ከዛ ደግሞ ይህን ነገር ሲያመጡ ፈጣሪ ትገናኛላችሁ እሱ እንደምትገናኙ እርግጥ ነው፣ ግን ምን መውራት እንዳለብኝ ሁላ በጣም ትንሽ ከበደኝ እና ግን አሁን ብታገኘው ምን አይነት ሪያክሽን ይሰማል? ማለት ወንድሜ ነው ብለህ ነው እያሰብክ ያለው? አንተ ያልከኝ ወንድሜን ላገኘው ፈልጋለሁ ነው እንጂ ሙቪን ምናምን አይደለም። ማለት ሙቪን ነው፣ ግን ሶሻል ሚዲያ ላይ የምናውቀው ሙቪ ወንድ ወንድሜን በቃ እንደ ወንድም የማየውን ወንድሜን ነው ማግኘት ፈልገውን ያልከኝ እና ወንድምክ ለመሆኑ ምን ያህል እርግጠኛ ነካልይነግረኛል ውስጤ እየነገረ ነው። እና አሁን ማለት እና አሁን ሙቢ ብታገኘው ምን አይነት ስሜት የሚሰማክ ይመስልቀል? በጣም እንጃ ልናገረው መችልም አይመስለኝም። በጣም ደስ የሚል ስሜት ነው የሚሰማኝ ምክንያቱም እሱን ሳፈላልገው ብዙ ጊዜ ቆይቻለሁ። እነዚህም እንዳልኩሽም በሶሻል ሚዲያውም በእንትን ለማናገር ሞክር ያለው የት ነው የማገኘው የሚለው ያንን ሁላ ነገር እያደረኩ ብዙ ቆይቻለሁ እና በጣም ደስ የሚል ስሜት ነው የሚሰማኝ። ከዛ አልሞከርክም አንተ እሱን፣ አልመለሰልኝም። ያው ሜቢ ብዙ ፋን ይኖራል፣ ለስንቱ ይመልሳሉ እንጂ አረጋዋለ ቢያቅ እርግጠኛ ነኝ በደንብ ነው የሚያወራው። ሙቪ በደንብ ስለማውቀው ነው ማለት የነበረውን ነገር በደንብ አብራር ተስላላል ከሆነ እንጂ ያወራ ካል ብዬ አስባለሁኝ። ቢዚ ነው የሚያረጋው። ለቤተሰቦቼ ማስተላለፍ የምፈልገው ነገር ካለ ብዙ ነገር አውርቻለሁ እና ማውራት የምፈልገው ነገር ስንት ጊዜ ሳፈላልገው የነበረው ወንድሜ አግኝቼዋለሁ። በጣም ነው ደስ የሚለኝ። እንኳን ደስ አላችሁ እህቴም፣ ቤተሰቦቼ፣ እህቶቼም በጣም ነው ደስ ያለኝ። እኔ ምን ማውራት እንዳለብኝ አላውቅም። ማለት ቤተሰቦችክም ያላቸውን ያላችሁን ሪያክሽን እዚህ ቁጭ ብለን ብናየው ደስ ይለኝ ነበር። እንደውም ቪዲዮ ኮል አይቀርም፣ መሆንም ያለበት ነገር ነው። ሙቪ ደግሞ ዛሬ ያለወትሮ አረፈደብኝ፣ ምን እንደሆነ አላውቅም። ታውቆት ይሆን እንዴ? አውቆት ሊሆን ይችላል። የሆነ እንትን አለኝ ማለት ሙቪ ያለውን ሪያክሽን ቤተሰብ ሙቢን ያለውን ሪያክሽን በአንተም በኩል ቤተሰቦች ያላቸውን ሪያክሽን የሙቢ ማዘር በቃ ያለ ቤተሰቦቻቸው ያለውን ሪያክሽን ብናየው ራሱ ደስ ይለኛል። አሁን የሙቢን ስለሆነ ወሳኝነት ያለው የሙቢን ሪያክሽን ነው እኔ ማየት የምፈልገው። ወሳኝነት ያለው ማየትም የሚያለብን ብዬ ማስበው መጀመሪያ ላይ ከራሱ ጋር የሚመሳሰለው ወንድሙ ወንድሙ ስላልከ ወንድሜ ስላልከ ወንድሜ ብለው አሬ ምንም ማለት ምን ማለት እንዳለብኝ አላቅም። ሙቪ ሪያክሽኑ ማየት ነው የምፈልገው፣ ምንም ነገር አልፈልግም። ባኒ ማለት የሁለታችሁን ሪያክሽን ማየት እፈልጋለሁ እና ወንድም መተዋል ራሳቸው ግና ገብቷቸዋል። ወንድም ነው ወንድም፣ ወንድም ነው የምነግር፣ ወንድም ነው። ለምን አረ፣ ያስደነግጣል እንደዚህ። እንዳይደነግጥ ብዬ ነው እኮ አሳስቦኝ የነበረው። አደንግጥ ይመሰላል። በጣም ነው የሚመሰል። ለብዙ ጊዜ ነበር ሳፈላልግ የነበረው እና አለማንኛ ሙቢ እኔ ምንም ነገር እንዳትለኝ፣ ወላሂ እኔ እንዳንተ ነው፣ ግራ ይገባኝ ምንድን ነው? ስንት ጊዜ ምንም ነገር የለም ወንድሙ ነኝ ምናምን ነገር ብሎ ስለገባኝ ነው። እንዲህ ነው ግራ ያጋባል። እኔ ራሴ እንደዚህ ነው የደረገኝ። ቁይ እንዴ ያው ማለት ለብዙ ጊዜ እያፈላለኩ ነበር። በጣም ቤተሰቦቼ ነግረውኝ ነበር ወንድም እንዳለኝ እና ከስንት ጊዜ በኋላ ይኸው ዛሬ ያገኘው በጣም ደስ ብሎኛል። እንዴት እኔ አልገባኝም። ማለት ማለት ከየት ነው የመጣሁት? ከሩቅ ነው የመጣሁት። ያው አንተም ፍለጋ ማለት ነው ማለት እና ማን የነገረህ ማለት? እኔ አንተ ወንድም እንደሆንኩ ማን ነበር የነገረህ? ያው ይኸው ፊልተር አደረኩት፣ ያው እንደምታየው ሁኔታችንም ተነግሮኝ ነበር። ቤተሰብ ቤት ላይ ተነግሮህ ነበር? ቤት ለማ ወንድም እንዳለኝ ተነግሮኝ ነበር እኮ፣ እንደዚያ ነው እኔም እንደዛ ስላለኝ ወንድም ያለ ምናምን ነገር ብሎ ሲያወራኝ እኔ መጀመሪያ ላይ በነበረ ነገር ግራ ገብቶኝ ስለነበረ እኔ ወንድም አለኝ ማለት ነው። በጣም ነው ደግሞ ቤተሰብ የሚመሳሰሉት ያቸው የትኛው ነበር? ሙባረክ ወይ እኔ እኮ እና ወንድም አለኝ ማለት ወንድ ወንድም እንዳለ አባትህ ነግሮ ነበር ከዚህ በፊት ነው። ስለዚህ እናቴ ዋሽታኛለች ታኛለች ማለት ነው። የሆነ ነገር እንዳለ ነግራይ ነበር አይነበር እና እናቴ ደብቀሽኛል ማለት ነው። በጣም አዝኜብሻለሁ ማለት የምር ወንድሜ የሆነ ከሆነ እናቴ ይሄም ይሄም ቪዲዮ እንደውም እንዲደርስ አትፈልጋለሁ ወይንም ቆይ ማለት በጣም ደብቀሽኛል ማለት ነው። ማለት ዋሽትሽኛል እና በጣም አዝኜብሻለሁ

ይህ ፊት ሁለት ሆነ ማለት ነው። እኔ እንደውም እሱን እንዳልወደው ፈርቼ እንዳልሳሳት ተደገ ኧረ ስለተገናኛችሁ ደስ ብሎኛል። ዛሬ ደስ ደስ ቤተሰብ ምሳ በጣም ብዙ የምናወራው ነገር አለ። አብ የአባትን ፎቶ ሳሳይኝ ምናምን የምሬ ነው።